ሰላም ሰላም፣ ጠና ስጥልኝ። ክቡራትና ክቡራን የዩቲዩብ ቻናል የቤተሰቦች ባልና ሚስት በትዳር ውስጥ እያሉ አንደኛው ተጋቢ የአርሶ አደር ልጅ በመሆኑ ኮንዶሚኒየም ቤት በካሳ መልክ ቢሰጠው ይህ በትዳር ውስጥ ለአንደኛው ተጋቢ የደረሰው ኮንዶሚኒየም ቤት የባልና የሚስቱ የጋራ ይሆናል ወይስ የግል በሚለው ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አዲስ ውሳኔ ሰጥቷል፣ ጥር 27 ቀን 2017። ይህ ውሳኔ በጣም ጠቃሚና የብዙ ሰዎች ጥያቄ ስለሆነ

ለማድረስ ነው የመጣሁት። እንዳያመልጣችሁ እጋብዛችኋለሁ። እንግዲህ ባልና ሚስት በትዳር ውስጥ ሲኖሩ የሚስት ቤተሰቦች ከመሬታቸው ሲነሱ ለአርሶ አደር ልጆች በሚል ሚስት ባለ ሶስት መኝታ ቤት ኮየፈጬ ሳይት ይሰጣታል። ይቺ ሴት እንግዲህ ከባሏ ጋር ያላት የትዳር ግንኙነት ችግር ይገጥመዋል እስከ ፍርድ ቤት የሚደርስና ጉዳዩ ትዳራቸው እንግዲህ በፍርድ ቤት በተሰጠ ውሳኔ በፍቺ ይፈርሳል። ትዳራቸው ቀጥሎም እንደምታውቁት ከፍቺ ውሳኔ በኋላ የጋራ ንብረት ክፍፍል ክርክር ያደርጋሉ። ታዲያ በዚህ ወቅት እንግዲህ ክርክር ከተደረገባቸው ንብረቶች መካከል አንዱና ዋናው ይህ ሚስት የአርሶ አደር ልጅ በመሆኗ በትዳር ውስጥ እያለች የተሰጣት ባለ ሶስት መኝታ ኮንዶሚኒየም ቤት ነው ከፍተኛ ክርክር የተደረገበት። ክርክሩም እንግዲህ ከሰበታ ከተማ ወረዳ ፍርድ ቤት ጀምሮ የክልሉን ፍርድ ቤቶችም ጨርሶ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ደርሶ ነው እንግዲህ እልባት ያገኘው ጥር 27 2017። ይህ ክርክር ያስነሳውና ከታች ፍርድ ቤት ጀምሮ እስከ ሰበር ሰሚ ችሎት ድረስ ክርክር ሲደረግበት የነበረው ይህ ባለሶስት መኝታ ኮንዶሚኒየም ቤት እንግዲህ ባል ለሚስቴ ኮንዶሚኒየም ቤቱ የደረሳት በትዳር ዘመናችን ነው፣ ልካፈል ይገባኛል ሲል፣ ሚስት ደግሞ ይህንን ኮንዶሚኒየም ያገኘሁት በእጣ ወጥቶልኝ ወይም ደግሞ ውል ተዋውዬ ገዝቼው አይደለም የገበሬ ልጅ በመሆኔ ለደረሰብኝ ጉዳት ቅርሴን እንዳላጣ ጉዳት እንዳይደርስብኝ፣ የገበሬ ልጅ በመሆኔ ለገበሬ ልጆች ወይም ደግሞ ለአርሶ አደር ልጆች ሲሰጥ ይሄን ኮንዶሚኒየም ቤት አገኘሁት እንጂ ገዝቼው ወይም እጣ ወጥቶልኝ ያገኘሁት ስላልሆነ ባሌ ሊካፈል አይገባም በሚል ክርክሯን እንግዲህ ታቀርባለች። ክርክሩም በመጀመሪያ ሲደረግበት የነበረው የሰበታ ከተማ ፍርድ ቤት እንግዲህ ቤቱ የተገኘው በትዳር ወቅት ስለሆነ ቤቱን ባል ሊካፈል ይገባል፣ ማካፈል ይኖርባታል በሚል ውሳኔ ይሰጣል። ከዚያም እንግዲህ ሚስት በዚህ ውሳኔ ቅር ትሰኝና ለሸገር ከተማ ፍርድ ቤት ይግባኝ ብታቀርብም ይግባኟ ተቀባይነት አላገኘም። የሰበታ ከተማ ወረዳ ፍርድ ቤት የሰጠውን ውሳኔ ያጸናል ማለት ነው በቀጣይ እንግዲህ ለክልሉ ሰበር ሰሚ ችሎት ብታቀርብም ሰበር ሰሚ ችሎቱ እንግዲህ ውሳኔውን ያጸኗል። የስር ፍርድ ቤቶችን ሶስቱን ፍርድ ቤቶች ላይ የክልሉ ማለት ነው የሰበታ ከተማ ወረዳ ፍርድ ቤት እንደዚሁም የሸገር ከተማ ፍርድ ቤት እና የኦሮሚያ ክልል ሰበር ሰሚ ችሎት እንግዲህ እነዚህን ውሳኔዎች ልታካፍል ይገባል በሚል የእሷን መከራከሪያ ውድቅ ያደርጉባታል። በቀጣይ ሚስት እንግዲህ በዚህ ተስፋ አልቆረጠችም። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጉዳዋን ይዛተ መጣና በመዝገብ ቁጥር 254862 ክርክሩ ሲደረግ ይቆያል። ሰበር ችሎቱም እንግዲህ በካሳ መልክ በትዳር ውስጥ ለአንዱ ለአርሶ አደር ልጅ የተሰጠ ኮንዶሚኒየም ይሁን መሬት በትዳር ውስጥ ለአንደኛው ከተሰጠ የጋራ ነው ወይስ የግል ነው የሚለውን በጭብጥነት ይይዝና ይመረምራል። እንግዲህ እንግዲህ እንደመረመረውም እና ውሳኔ እንዳስተላለፈው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የኮንዶሚኒየም ቤቱ ግራቀኙ በጋብቻ ግንኙነት ውስጥ እያሉ የተሰጠ ቢሆንም ለሚስት በካሳ መልክ የተሰጠ በመሆኑ እና ይሄም ደግሞ ያከራከረ ስላልሆነ የሚስት የግል ንብረት ነው። ስለሆነም እንግዲህ የክልሉ ወይም ደግሞ የኦሮሚያ ክልል ፍርድ ቤቶች ለሚስት በካሳ መልክ የተሰጠውን ኮንዶሚኒየም ቤት በጋብቻ ብቻ ውስጥ የተገኘ በመሆኑ ብቻ ለግራ ቀኙ የጋራ ሀብት ይሆናል በሚል የሰጡት ውሳኔ ተቀባይነት የለውም፣ መሰረታዊ የሕግ ስህተት የተፈጸመበት ነው በሚል እንግዲህ የስር ፍርድ ቤቶችን ውሳኔ ሽሯል። ለውሳኔውም እንግዲህ ማጠናከሪያ ያደረገው ምንድን ነው? ይህ ኮንዶሚኒየም ቤት የተገኘው ሚስት የልማት ተጎጂ አርሶ አደር ልጅ በመሆኗ ምክንያት ስለመሆኑ በስር ፍርድ ቤቶች በተደረገ የፍሬ ነገር ክርክር የተረጋገጠ ጉዳይ ነው። ባል ደግሞ ቤቱ በጋብቻ ውስጥ የተገኘ በመሆኑ የጋራ ሊባል ይገባል በማለት ከሚከራከር በቀር በራሱ የተጎጂ የአርሶ አደር ተጎጂ ልጅ ሆኖ ይህም ቤት ብቻ አንድ ላይ እንዳገኙና ሌላ ቻንስ እንዳመለጠው ያቀረበውም ክርክር ሆነ ማስረጃ የለም። እንግዲህ ባል በራሱም የአርሶ አደር ልጅ ቢሆን ኖሮ ሁለት ዕጣ ማንሳት ስለማይቻል በሚስት ስም አንድ ቤት ብቻ ሊሰጠኝ ችሏል በሚል በስር ፍርድ ቤቶች ይከራከር የነበረ ቢሆንም በዚህ መልክ በዚህ ሰበር ችሎት ላይ ክርክር ያቀረበ ቢሆንም ለስር ፍርድ ቤቶች ግን እንደዚህ ብሎ ያቀረበው ክርክር ስለመኖሩ የስር ፍርድ ቤቶች የውሳኔ ግልባጭ አላሳየንም፣ አላየንም። እንዲሁም ኮንዶሚኒየም ቤቱን የጋራ ሊያደርግ የሚችል በጋብቻ ውስጥ በባል ስም የተደረገ አስተዋጽኦ ስለመኖሩ አለያም በሚስትና በባል መካከል ቤቱን የጋራ ለማድረግ የተደረገ ስምምነት ስለመኖሩ በማስረዳት በባል በኩል የቀረበ ማስረጃ የለም። በአጠቃላይ እንግዲህ የልማት ተጎጂ ወይም ደግሞ የአርሶ አደር ልጅ ሆና ከለልማት በሚል ከቦታቸው ወላጆቿ ወይም አርሶ አደር ወላጆቿ የሚስት ማለት ነው ሲነሱ በዛ ምትክ ለአርሶ አደር ልጆች የተሰጠው ኮንዶሚኒየም ቤት በትዳር ውስጥም እንኳን የተሰጠ ቢሆንም የጋራ ሊሆን አይገባም፣ የግል ነው በሚል አስገዳጅ የሕግ ትርጉም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥር 27 ቀን 2017 በውሳኔ ሰጥቷል ማለት ነው። እንግዲህ ውሳኔውም በመዝገብ ቁጥር 2548 62 የተሰጠ ውሳኔ ነው። እንግዲህ እንደምታስታውሱት በተለያየ ጊዜ ኮንዶሚኒየም ቤትን አስመልክቶ የተለያዩ የህግ መረጃዎችን፣ ምክሮችን እንደዚሁም ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያየ ጊዜ ኮንዶሚኒየም ቤትን በተመለከተ የሰጣቸውን ውሳኔዎች ለእናንተ ሳደርስ ቆይቻለሁ። የዛሬውም እንግዲህ በካሳ መልክ የተሰጠ ኮንደምኔም ቤት በትዳር ውስጥ የባልና የሚስት የጋራ ንብረት እንዳይሆን ኮንደምኔም ቤቱን በካሳ መልክ ያገኘው ሰው የአርሶ አደር ልጅ ሆኖ በልማት ሲነሳ ማለት ነው የሱ የግሉ ንብረት ብቻ እንደሆነ ነው የሚገመተው፣ ማለት ነው። እንግዲህ እዚህ ጋር ተያይዞ የሚነሳው ጥያቄ ምንድ ነው? ይህ ቤት በትዳር ውስጥ እያሉ ገንዘብ አውጥተው በከፍተኛ ሁኔታ ቢያድሱት ምን ይሆናል? የሚለው እንደዚሁ አጠያቂ ነው የሚሆነው። ያም ቢያድሱትም እንግዲህ አንደኛው የትዳር አጋር ገንዘቡን በትዳር ውስጥ ያወጣው ያንን ግምቱን ያገኛል። በተለይ በቅርብ ጊዜ ከተወሰነው የፌዴሬሽን ምክር ቤት ውሳኔ አንጻር ስናየው የፈለገውን ያህል እድሳት ቢደረግ በኮንዶሚኒየም ቤትም ላይ ሊሆን ይችላል፣ በሌላም ቤት ላይ አስቀድሞ የሌላ ሰው የነበረን የአንደኛው ተጋቢ የነበረ የግል ንብረት ላይ ከፍተኛ ወጪ ወጥቶ እድሳት ቢደረግለትም እንግዲህ ንብረቱን የጋራ እንደማያደርገው ባለፈው ለእናንተ ባደረስኩት የፌዴሬሽን ምክር ቤት ውሳኔ የሕገ መንግስት አጣሪ ጉባኤ ማለት ነው፣ የተረጋገጠ ጉዳይ ነው። ስለዚህ የግል የነበረ ንብረት ላይ ምናልባት እድሳት እንኳን ቢደረግ የወጣውን ወጪ እኩል የመካፈል መብት ይኖረዋል እንጂ ንብረቱን የጋራ እንደማያደርገው በዚሁ ተጨማሪ ግንዛቤ እንድትወስዱ ብዬ ነው አብሬያችሁ የነበርኩትና ይህን ጠቃሚ የሕግ መረጃ ለእናንተ ያደረስኳችሁ የእናንተው ጠበቃና የሕግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ መኛለሁ ባባይ